ሰባት ከቁጥር ሀምሳ ዘጠኝ ጀምሮ ያለው እስጢፋኖስ ጸሎት ማድረጉ ምናምን አምልኮ ለኢየሱስ ሰጠ የሚል እሳቤ ይነሳል እና እንዴት ነው ስለዛ ነገር እስኪ አብራራል። አይ ምኑ ነው ምኑ ነው እሳቤ የሚሆነው እየለመን ያለው በዛ ሰዓት እንትን ነፍሴን ተቀበላት የሚያደርጉት ብቻ ይቀርበላቸው አይነት ነገር ይቅርታ አድራጊም በደንብ አብቦ ጥርሱ ይ እንደዛ ሳይሆንም በደንብ አንብበው ጥቅሱን ስታነበው ነው። ምንነመነጋገር ምን እንደሆነ አልገባኝም። በደንብ ካላነበብክ እኮ ዝም ብሎ ብሬኖሽ አድርገው ሲነግሯችሁ ብሬኖሽ ሆናችሁ አትምጡ እኔ ጋ። ምንድን ነው ማድረግ ያለባቸው ጥቅሱን በትክክል አንብቡት። አይልም እንደዛ በደንብ ያው ተረጋግተህ፣ ሀቢቢ ጥቅሱን አንብብልኝ በአንድ ጊዜ ስክሪንሽት ያንብቡልህ። ስክሪንሽት አይደለም ያንብቡል የሚችሉ ሰዎች ኤቨርስ ይችላለ አንብብልህ ቁጥሩ ይንገርህ እና ያንብበልህ። እንደዛ አይደለም። ሐዋርያስ ሐዋርያ ሥራ ምዕራፍ ሰባት ከቁጥር 59 ጀምሮ እሺ፣ እንደዚህ ይላል። እስጢፋኖስም እሺ፣ መክፈት አልችልም። ለአንብበው እንደዚህ፣ ኦኬ፣ አንብበለት። እሺ፣ እስጢፋኖስም፣ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኩም ጌታ ሆይ ይህን ኃጢአት አትቆጠርባቸው፣ ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ ይላል። አዎ፣ ስለዚህ አሁን ምንድን የትኛው ነው ጥያቄ? ማለት ስለ ነፍስ የሚያወራልን የፈለግከው፣ የሚሰሩትን አያውቁምና አትቆጠርባቸው ቢለውን ነው የፈለግከው? የትኛውን ነው የፈለግከው? ሁለቱንም ነው ማለት? የመጀመሪያ ያውዶች ናቸው። ነፍስ ተቀበላት የሚለውን በሌላ አብራራለው። መጀመሪያ የሚለውን የት የትኛው ነው? ሁለት የተለያዩ ነገሮች ናቸው። ሁለት የተለያዩ ነገሮች ናቸው። መጀመሪያ የሚሰሩት ያውቁና ምን የሚለውን እስኪ አንብበል የምታነበው የአስራ ዘጠኝ ሀምሳ አራት አይደለም የምታነበው ያው ሥራ ዘጠኝ ሐምሳ አራት አይደለም። እያነበብክ ያለው ሌላ ሌላ ቨርዥን ነው እያነበብክለት ያለው ኦራይት። እስኪ ቆይ ሌላኛውን ልክፈትና ደግሞ ለአንበብ እስኪ በሌላኛው ቨርዥን ስ

የተለያየ አባባሎች ናቸው ያሉት። እነዛ ሁለቱንም ካላወቅን አርጊመንታችን አላወቅን። ጥቅሱ በደንብ መጀመሪያ መነበብ አለበት። ጥቅሱን በትክክል አይደለም ብሬኖች አድርገው ነው የሚያነቡት። ሲያነቡ ማለት ነው። ተመልከት በደንብ ሐቢቢ በደንብ ተከታተለኝ። እስጢፋኖስም መጀመሪያ ማለት ነው፣ እስጢፋኖስም ኢየሱስ ወይ ነፍሴን ተቀበል ወይም ውሰድ ብሎ ሊወግሩት ብሎ ሲጠራ ይወግሩት ነበር ይላል። ይሄ ይፈታል ነፍሴን ውሰድ ወይም ተቀበል የሚለውን አዎ አንደኛ ሁለት ምንም አዎ ነፍስ ነፍሴን ተቀበለ ውሰድ የሚለው ነገር ምንም መውሰድ አምላክነትን አያሳይም። ፊት ለፊት ነው ተገልጦ ነው ሰማይ ተከፍቶ ነው ያየው። አይተ ከሆነ በደንብ ይኸው እራሱ ማለት ነው ወደ ወደ ወደ ላይ አንድ ያውጭለት ቁጥር 55 ላይ ታየ። መንፈስ ቅዱስም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቆሞ አየና አለ። ፊት ለፊት አየው ኢየሱስን። ከዛ ሲያየው ምን አለ? ከዛ ቁጥር እንትን ላይ ስጢፋኖስም ጌታ ኢየሱስ ወይ ነፍሴን ተቀበል ወይም ውሰድ አለ። አሁን ነፍሱን መውሰድ ምንድን ነው ነው ጥያቄው፣ ፈጣሪ መሆኑን ያሳያል ወይ ነው ብለህ የምጠይቀው የምሞግተው መጀመሪያ ሞገት። አዎ ካሉ ሉቃስ ወንጌል ምዕራፍ 12 ቁጥር 20 ላይ ተገባል። ሉቃስ ወንጌል ምዕራፍ 12 ቁጥር 20 እና 22 ላይ ተገባል። የሉቃስ ወንጌል ምዕራፍ 12 ቁጥር 20 እና 22 ላይ እግዚአብሔር ግን እንደዚህ አለ፣ አንቺ ነፍስ በዚህ ሌሊት ነፍስሽ ነፍስህን አንተ ሰነፍ በዚህ ሌሊት ነፍስን ከአንተ ሊወስዷት ይፈልጓታል። እነማን ደሆነ ወሳጆቹ እናየዋለን። ይህ የሰበሰብከው ለማን ይሆናል አለው። ድሃውን ሞተ፣ መላእክቱም ወደ አብርሃም እቅፍ ወሰዱት ይላል። እነማን ናቸው የሰዱት ነፍስን? መላእክቶች። ስለዚህ መላእክቶቹ አምላክ ናቸው ወይ? አንደኛ መቃቢያን ምዕራፍ ሶስት ቁጥር ሰላሳ ስምንት ላይ መላእክቱም የጣሏቸውን ሰዎች ሲያዩ ተቀብለው ነፍሳቸው ይስሐቅ አብርሃም ያዕቆብ ወዳሉበት ወደ ገነት ወሰዷቸው ይላል። ስለዚህ ነፍስን መቀበል ተቀበለኝ ሲል ሲሞት ተቀበለኝ ነው። በቃ አቀባበል አድርግልኝ ነው። ራሱ አንደኛ ነገር መውሰድ በሚለው እንኳን ከወሰድከው ይኸው ሙሄ ዳሉ መላእክት። ነገር ግን ነፍሴን ውሰድ ነው ያለው፣ ተቀበል ነው ያለው አሁን እነማን ናቸው የሚቀበሉት? እዛ ሰማይ ላይ የሚቀበሉ አሉ ወይ ራሱ ማለት ነው፣ የሚቀበሉ አሉ ወይ? የሚቀበሉ ሰዎች አሉ ራሱ ሉቃስ አስራ ስድስት ዘጠኝ ላይ ያየው፣ እኔ ግን እላችኋለሁ የአመፅ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆች ለራሳቸው አድርጉ ይላል። እነማን ናቸው የሚቀበሉት? እነ የአመፃ ገንዘብ ሲያልቅ አለ። የአመፃ ገንዘብ ታውቃለህ፣ እዚህ ለዱኒያ ላይ ያለው ገንዘብ የአመፃ ገንዘብ ይባላል። እሱ ሲያልቅ በዘላለም ቤቶች እዛኛው አለም ውስጥ እንዲቀበሏችሁ በእርሱ በገንዘቡ ወዳጆች ለራሳቸው አድርጓቸዋል። ለምሳሌ ምንድን ነው ሰደቃ ስታደርግ፣ በእርሱ በገንዘቡ ሰደቃ ታደርግና ወዳጆች ታደርግና እዛኛው፣ ቀድመው ከሞቱ አንተን ቀድመው ከሞቱ እነዛ ሰዎች ቀደም ብሎ ስለሄዱ አንተን ስትሄድ አንተን ይቀበሉሃል፣ ነፍስን ይቀበላሉ። በዘላለም ቤቶች እንዲቀበሏችሁ ይላል። ግልጽ ነው እዚጋ። ኦኬ እነዚህ አሁን መቀ የሰጠህ ከአንተ ቀድሞ ከሞቱ እነሱ ይቀበሏል፣ አቀባበል ያደርጉልሃል። ቢማና አቀባበል ነፍሴን ተቀበል ሲል ኢየሱስም ያንን ነው፣ የተለየ ነገር የለውም። አይ መቀበል ማለት መውሰድ ማለት ነው ብሎ ከተረጎሙ አሁንም ችግር የለውም። መልአክቶች እንደሚ እንደሚወስዱ ይናገራል። ሉቃስ 12 ላይ ሉቃስ 16 22 ላይ አንደኛ መቃብያን 3 38 ላይ ከዛ በኋላ ነው አሁን ቀጣዩ ቀጣዩ ጥቅስ የሚፈልገው ዚጣ ቀጤ ይለጠቅሱን ቀጣዩ ቀጣዩ ማለት ነው እና ብሬኖች ነው። እኔ እንትኑን ስለማውቀው ነው ድራማውን ፖለቲካውን ስለማውቀው ሁለቱን ነገሮች አያይዘው ያመጡ ያመጡና ከዛ ስላምልኮ ብለው ነውሁ። ቀጣዩ ነ አውን ስታዝ ራፍ ስንት ነበር ጠፋኝ። 7ባት 5ሳ ዘጠኝ አለ ሰሳዘጠኝሳኝ እሺ ተንበርከከውም ጌታ ሆይ ይህን ኃጢአት እንዳትቆጥርባቸው ብሎ በታላቅ ድምፅ ጮኸ ይላል። ኃጢአት እንዳትቆጥርባቸው ማለቱ ምንድን ነው? ምን ምንን ያሳያል ብትጠይቅ ምን እንደሚያሳየው ያው የሰሩት የሚፈጽሙት ተግባር ኃጢአት ነው፣ እሱንም ኃጢአተኛ አርጋ ተጻፈባቸው ብዬ ነበር የተረዳሁት። ከዛ ይባስ እኮ አለ። እንደዛማ ካሉ የሉቃስ ወንጌል ምዕራፍ አስራ ስድስት ላይ አብርሃም አባት ሆይ ማረኝ ይላል። ቀጥታ ከሞተ በኋላ ማለት ማረኝ ይለዋል። እሱን አይተዋል። ሉቃስ ወንጌል አስራ ስድስት ሃያ አራት አብርሃም አባት ሆይ ማረኝ ይለዋል። ስለዚህ እሱም እየጸለየ ነው። ማረኝ ይለዋል። እርሱም እየጮ አብርሃም አባት ሆይ ማረኝ ይላል። ስለዚህ እየተመለከ ነው አብርሃም እንዴት ወደ ፍጡር ማረኝ ይባላል? ሲን ጥቅስ ቢያገኟት ለኢየሱስ ቢሆን ኢየሱስ ኢየሱስ ሆይ ማረኝ የምትልበታ ወይ ኢየሱስ ሲመለካል ጸሎት ወደ ፍጡር ሲደረግ ወደ ሲደረግ ብሎ ሊሉ ይችላሉ። ሉቃስ 16 24 ላይ ያየኸው የጮኸው የአብርሃም አባት ሆይ ማረኝ እያለ ይላል። ይዟል ሰፍሯል። ዮሐንስ ወንጌል ምዕራፍ 2 ቁጥር 23 ላይ አጥያታቸውን ይቅር ያላቸዋቸውን ላይ ይቅር ይባልላቸዋል የያዛችሁባቸው ተይዞባቸዋል። ለዚህ አንድ ሰው አጥያት ት ብሎ ይቅር በላቸው ብዬ አንተን ብለ እያመለኩ ነው ወይ? በዛ መሰረት በጥቅሱ መሰረት ዮሐንስ ወንጌል ምዕራፍ 2 ቁጥር 23 ላይ አጥያታቸው ይቅር ያላቸዋቸው ይቅር ይላቸዋል የያዛችሁባቸው ደግሞ እያዘባቸዋል አለ። ለዚህ አጥያታቸውን ይቅር በላቸው ብዬ ብለ አንተን የሆነ ሰው እንትን ብለ ምልጃ ነው የሚያሳየው ራሱ ይቅር በላቸው ተው በቃ ይብል። ኃጢአታቸውን ይቅር ያላቸዋቸውን ይቅር ይላቸዋል የያዛችሁባቸውን ተይዞባቸዋል ይላል። እሱ ማለት ነው ጳውሎስ ቤተክርስቲያንን ያሳድድ ነበር ይላል። ሳውል ሳውል ስለምን ታሳድደኛለህ አለው ይላል። ስለ ሲያሳድዱ የነበሩት ምዕመናንን ስለነበረ ከዛ አንጻር በቃ ተዋቸው፣ አትቆጠርባቸው ነው የሚባለው። ኤፌሶን አራት ሰላሳ ሁለት ላይ እንደዛ ነው እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አይ ይቅር መባባሉ ላይ ይቻላል። ኮላሲስ 3 13 ላይም እንደዛ ነው። ክርስቶስ ይቅር እንዳላችሁ እናንተም ይቅር ታድርጉ ነው የሚለው። ይቅር ተባባሉ፣ በቃ ይቅር፣ በቃ ይቅር ብሏል እሱ። ይቅር እንዳለው እሱ አንተም የሆነ ነገር ሲደርስብህ ይቅር ማለት ትችላለህ። ይቅር በቃ ክርስቶስ ይቅር እንዳለ እናንተን፣ እንደዛ በድላችሁት ክርስቶስን፣ ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንደዚው ያደርጉ። ስትበደሉ ይቅር ይቅር በሉ ተውት ነገሩ ነው ለማለት የተፈለገው፣ እዚህ አንጻር ነው እንጂ ከአምልኮ ጋር የተያያዘ አይደለም፣ ነፍስን ከመስጠት ጋር የተያያዘ አይደለም። ነፍስን መረከብ የሚችለው አንድ አምላክ ብቻ ነው። እዚህ ላይ ያልገባ ነገር ካለ በደንብ እናድመው። አይ በቃ ኡስታዝ፣ አሁን ገብቶኛል። እንትን ትምህርት ውስጥ የክርስቲያኒቲ ኮንስታንት የኬርኬረ ጉባኤና የኤፌሰን ጉባኤ ይባላል። እዛ ላይ ውጭ የነበረው ጭቅጭቅ ነገረ ክርስቶስ ላይ ንስጥሮስ የሚያምነው የነበረው ሁለት ልጆች አሉ። ከድንግል ማርያም ከመወለዱ በፊት ዓለም ሳይፈጠር በፊት የተወለደ ልጅ አለ፣ የአብ ልጅ ይባላል። ድንግል ማርያም ማኅጸን ውስጥ ደግሞ የማርያም ልጅ አለ። ሁለት አካላቶች ናቸው ብሎ ያምን ነበረ። ሂፖስታቲስ ሁለት ናቸው፣ ሁለት ልጆች ናቸው ያሉ ብሎ ያምን ነበረ። ክርስቶስ ማለት ሁለት ልጅ ነው ብሎ ነበር የሚያምኑ የነበረው። ከዛ ጉባኤው ተሰበሰቡና ኢየሱስ ከሁለት አካል አንድ አካል ሁለት አካል የነበረው አንድ አካል አካሉ ተዋህዷል። ኢፖስታቲስ ዩኒየን ይባላል ትምህርቱ። ያ ትምህርት ነበር የነበረው ማለት ነው። ከሁለት አካል አንድ አካል ነው ያለው። የመለኮት አካል የሰብአዊ አካሉን ገንዘብ አደረገ። ሁለት አካሎች ነበሩ የነበሩት ሂፖስታቲስ የሚባሉት ከዛ በኋላ ትምህርቱ እየረቀቀ ሲመጣ ልክ የኬርቄዶን ጉባኤ ላይ ደግሞ አራት ሀምሳ አንድ ላይ የነበሩ ሰዎች ምን አደረገው ክርስቶስ ያለው አካል አንድ አካል ብቻ ነው ያም አካል የመለኮት አካል ብቻ ነው የሰው አካል የለውም ግን በሰው አካል ውስጥ ሁለት ባህርይ አለው ብሎ አስተማሩ ያንን የምስራቅ ኦርቶዶክሶች እና ካቶሊኮች አቋሟቸው ነው ኦሪየንታል ኦርቶዶክሶች በአጠቃላይ የሚያምኑት ደግሞ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ኢየሱስ የሰው ባህሪ ብቻ ሳይሆን ያለው የሰው ማዕከል አለው ብሎ ነው የሚያምኑት ኦሪንታል ኦርቶዶክሶች፣ ግብጽ፣ ሶሪያ፣ አርሜኒያ፣ ህንድና ኢትዮጵያ ኤርትራን ጨምሮ ማለት ነው። አሁን የሚገርም ነገር ተገልብጦ ተገልብጦ ኢትዮጵያ ውስጥ ያሉት እዚህ ቲክቶክ ላይ ያሉ መንደር ውስጥ ያሉት እና ኢትዮጵያ ውስጥ ያሉት የምስራቅ ኦርቶዶክስ ትምህርትን እየጋቷቸው ነው ያሉት፣ እያጠጧቸው ነው ያሉት። ብጠይቃቸው ምንድነው የሚሉት? ኢየሱስ አንድ አካል ነው ያለው ያም ዲቫይን ፐርሰን ነው፣ የመለኮት አካል ብቻ ነው ያለው ከማርያም የሰው አካል ሳይሆን የወሰደው የሰው ባህሪ ነው የወሰደው ብሎ ነው የሚያወሩት። ይሄ የምስራቅ ኦርቶዶክስ ወይም የኬልቄዶናውያን እና የካቶሊክ ትምህርት እንጂ የኦሪየንታል ኦርቶዶክስ ትምህርት አይደለም። የኦሪየንታል ኦርቶዶክስ ትምህርት ከሁለት አካል አንድ አካል ነው። ሃይማኖተ አበው ላይ ላነብላቸው ይችላል። እንደ አይነት ትምህርት ነው። ኢየሱስ ደግሞ ሙሉ ሰው ፍጹም ሰው የሚባለው ሙሉ አካል ሲኖረው ነው የሰው ማለትም ማርያም ራሱ የሰው ማንነትም ምንነትም አላት የሰውም አካል አላት የሰውም ባህሪ አላት። ስለዚህ ከማርያም ከሆነ ሰው የሆነው ሙሉ ሰው ነው የሚሆነው። የጎደለው ነገር አለ። አካል የሌለው ግን ባህሪ ብቻ ነው ያለው ከተባለ እንዴት ነው ባህሪ ባህሪ ብቻ የሚሆነው ሰው ሙሉ ሰው እንዴት ነው ፍጹም ሰው እንዴት ይሆናል? ሙሉ ነው ኢየሱስ ሙሉ ሰው ነው የሚለው ትምህርት ለዘመናት የነበረው ትምህርት እንትን አለ እና ይህ ጭቅጭቅ ምን ይባላል? አይን ሂፖስታቲስ እና አኔ ሂፖስታቲስ የሚባል ነገር ነው። ኤኒ ሂፖስታቲስ ማለት ትርጉሙ ምንድን ነው? በአካል በአካል ማለት ነው። የዲቫይን ፐርሰን ብቻ ሳይሆን ሂማን ፐርሰንም አለው የሚለው ትምህርት ነው። አን- ሂፖስታቲስ ማለት ደግሞ ኢየሱስ አንድ አካል ብቻ ነው፣ የሰው አካል የለውም የሚል ትምህርት ነው። ያ የምስራቅ ያንን ተከትለው ነው ፕሮቴስታንቶች የሚያስተምሩት የካቶሊክ ውስጥ ስለወጡ ፕሮቴስታንቶች የሚያስተምሩት እንደዛ ነው። እንጂ ኢየሱስ ሙሉ ሰው ነው እንደ ባይብሉ ከሆነ። ካልሆነ የሰው እንትን ከሌለው እኔነት ከሌለው ዮሐንስ ወንጌል ምዕራፍ 14 ቁጥር 28 መፍታት አይችሉም። ምን ይላል ዮሐንስ ወንጌል 14 28 ላይ ያለው ምናልባት ከእኔ ከእኔ አብ ምን ይላል አለ። ከእኔ አብ ምን ይላል? ስለዚህ አዎ፣ ከእኔ እኔ የሚለው ምንን ነው? ዲቫይን ፐርሰኑን ነው አንድ ዲቫይን ፐርሰን ከሆነ አዎ ፐርሰኑን ከሆነ ከፐርሰኑ ከዲቫይን ፐርሰኑ አብ ይበልጣል ማለት ነው። ከፐርሰን ማለት መለኮትም መለኮት ይበልጠዋል የሰውንነት ከሌለበት ማለት ነው። ኢየሱስ የሰው ነት ከሌለበት ከእኔ አብ ይበልጣል ሲል እኔ የሚለው የትኛውን ነው? ዲቫይን ፐርሰን ብቻ ከሆነ የሰው ባህሪ ብቻ ከሆነ ያለው የመለኮት የሰው ሰብአዊ የሆኑ እንትኖች አካል ከሌለው ወይም ማንነት ከሌለው እኔ የሚለው ነገር እንዴት ነው የሚሆነው? ከእኔ አብ ይበልጣልና ሲል ከእኔ አብ ይበልጣልና ሲል ማለት ነው፣ አያስኬድም ማለት ነው። እና እንደዚህ አይነትኖች አሉ፣ ትምህርቶች አሉ። ሙሉ ሰው ነው ኢየሱስ፣ ከሰውነት ምንም የጎደለው ነገር የለም። አይ የሰው ማንነት የለውም፣ የሰው አካል የለውም ከተባለ ኢየሱስ ጎደሎ ነው የሚሆነው። ቁርበት ብቻ ነው የሚሆነው፣ ስጋ ብቻ ነው የሚል እንደ ወንልጅ ሰሶች። ወንልጅ ሰሶች አሁን የሚያምኑት ምንድን ነው? ወልድ ማለት ስጋ ብቻ ነው፣ ውስጡ ያለው መንፈስ አብ ይባላል። ስጋው ይሄ ነው። ስጋው ደግሞ ቃል ስጋ ሆኖ ነው የመጣው ከማርያም ምንም የወሰደው ነገር የለም ከድንግል ማርያም ምንም የወሰደው ነገር የለም። ልክ እንደ ማኅፀን ክራይ ነው የሚያዩት እንደ ማኅፀን ክራይ እንትን ነው እንትን የሆነው በቃ በዛ ተጠቅሞበት ነው የወጣው እንጂ እንትን ምንም ከማርያም ምንም የወሰደው ነገር የለም ይላሉ። ግን እኔ እኛ ፊት መጥተው እንዲህ አይነት ነገር መናገር አይችሉም። ራሱ እነ ያዲ ብትላቸው እነ ማን ብትላቸው ቀምሰው ነው ሁሉ የሚሄዱት ማለት ነው። ኦርቶዶክሶች ያንን ትምህርት መቋቋም አይችሉም። የነሱን ትምህርት አቋል ሲስተማቸውን አርጊመንታቸውን ማለት ነው። እነሱ ግን አንድ ቀንም ደፍረው መጥተው እኔ ጋ ከማርያም ምንም ነገር አልወሰደም ማለት አይችሉም። ቆንጆ ቁልፍ ቁልፍ ራስ መታት የሚያስይዙ አራት ጥቅሶች አሉኝ። ሲመጡ ብቻ አስታውሰኝ አስታውሱኝ። ያጀማ እነ ድራም ሆነ እነ ያዲም ሆነ ማንኛውም ሆን ሊሰስ እዚህ ቤት ሲመጣ አስታውሱኝ። እንደባለፈው ማለት ነው። ባለፈው መጥተው ሰላዲን ምን አልኳቸው ወልድ ብቻ ነው ወይ የሚያወራው ወልድ ያወራል ወይስ አያወራም ስላቸው አያወራም አሉ የሚያወራው አብ ነው ወልድ ማለት ስጋ ብቻ ነው በውስጡ ሆኖ የሚያወራው ግን መለኮት ብቻ አንድ መለኮ አንድ ተናጋሪ ብቻ ነው ያለው አሉኝ ኦኬ ዮሐንስ ወንጌል አምስት ሰላሳ ላይ እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው አልኳቸው ተመልሰ ወልድ ነው አሉኝ ወልድ እኮ አያወራም ብላችሁኛል አብ ነው አሉኝ ተመልሰ እሺ አብ ከራሱ ምንም ማድረግ አይችልም ስላቸው ወልድ ነው ይሉኛል ስለዚህ ሁለት ተናጋሪ አለ ማለት ነው አብ ለብቻው የሚናገር አለ፣ ወልድ የሚናገረው ነገር አለ። ዮሐንስ ወንጌ ማቴዎስ ወንጌል ላይ ደግሞ በሰው ፊት የሚመሰክርልኝ እኔ በአባቴ ፊት እመሰክርለታለሁ አለ ኢየሱስ። አብ ከሆነ ለአብ ነበር ወይ ሲመሰክር ማለት፣ አብ ከሆነ ኢየሱስ በአብ ፊት እንዴት ሊመሰክር ይችላል? ኢየሱስ በአብ ፊት እንዴት እንዴ ብሎ ሊመሰክር ይችላል? ይህችም ራስ ምታት ናት። ራእይ ዮሐንስ ሶስት ሃያ ሶስት ላይም እንደዛው ራሱ እኔ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩኝ አለ። ማንም ነው የሚቀመጠው? ከማን ጋር ነው የሚቀመጠው? ጋር የሚል ነገር አለ ከዊዝ የሚል ነገር አለ። ጋር ከማን ጋር ነው የሚቀመጠው? ኢየሱስ እራሱ አብ ከሆነ አብ ነው ከአብ ጋር የሚቀመጠው ራሱ ማለት ነው። እኔ አባቴን እንደማውቀው አባቴም እኔን ያውቀኛል አለ እንዴ። ማለት እንዴት ነው የሚተዋወቁት ማለት ነው? ትውውቅ እንዴት ይኖረው ይኖራል? ስጋ ቁርበት ብቻ ሆነ እንዴት ነው የሚያውቀው? ራሱ አባቱ እንዴት ነው የሚያውቀው? ዮሐንስ ወንጌል ስምንት አርባ ላይ ደግሞ ከእግዚአብሔር ሰምቼ ነገርኳቸው ሰውነኝ አለ። መስማት የሚችል ነገር ስጋ ብቻውን እንዴት መስማት ይችላል? ስጋ ብቻ ከሆነ የሚሰማ ከሌላ አካል ነው እየሰማ ያለው የሚናገረዋል አብ እንደነገረኝ ይናገራለዋል አብ እንዳዘዘኝ እንደዚሁ አደርጋለሁ አለ። እና እነዚህ እንደዚህ አይነት ጥቅሶች ሲመጡ በጣም መጨረሻ ላይ መጨረሻ ጥቅስ ምንድን ነው? የሉቃስ ወንጌል ሀያ ሶስት አርባ ስድስት ላይ ያለው ጥቅስ ነው። በውስጡ ያለው መንፈስ አብ ነው ብለው ያምናሉ። እንዲሰሶች ኢየሱስ ደግሞ ምን አለ? መንፈሴም በእጅህ አደራ ሳልፍ ይሰጣለዋል ኑማ ኑማ ኑማ ኑማ ኑማ ነው የሚለው ኑማ ማለት መንፈስ ነው ማይ ስፒሪት ነው የሚለው ስለዚህ አብን ነው ለአብ አሳለፈው የሰጠው መዝሙረ ዳዊት ምዕራፍ አንድ መቶ አስር ቁጥር አንድ ላይ እግዚአብሔር ጌታዬን ጠላቶች የእግር መረግጃ ስከደርስ በቀኝ የተቀመጣሉ ይላል ማን ነው ለማን የሚናገረው ማንን ነው ተቀመጥ የሚለው የሚያወራው ማንን ነው እያወራ ያለው ማርቆስ አንድ አስራ አንድ ላይ የምወዳ ልጄ አንተነ በአንተ ደስ ይለኛል አለው አንተ እያለ የሚያወራው ማንን ነው የሆነ የማያዳምጥ የሆነ ስጋ ብቻ ቁርበት ብቻ ቆዳ ብቻ ዮሐንስ ወንጌል 17፥3 ላይ እውነተኛ አምላክ ብቻ ነው እንኳን አንተን እያለ የሚያወራው ማን ነው? አንተ እያለ የሚያወራው ኢየሱስ ማን ነው? አንተ እያለ የሚያወራው ያወራሉ፣ ዲያሎግ ያደርጋሉ። እና የዲስ ትምህርት ፈን ነው የምር ለመናገር ማለት ነው። እና እግዚአብሔር አንድ ነው፣ አዎ ምናምን ይለዋል። እሱም አብ ነው በቃ ይለዋል። ከዛ ወልድ ምንድነው ስትላቸው፣ ስጋ ብቻ ነው ይለዋል። ቁርበት ነው፣ የሆነ ቃሉን ስጋ አድርጎ ነው፣ እና ከማርያም ምንም የወሰደው ነገር የለም።